በርካቶችን እየፈጀ ያለው የመኪና አደጋ አሁንም በጣም ከፍተኛ ችግር፣ አሁንም ሀገሪቷ ላይ በርካቶችን ነፍስ እየቀጠፈ እንደሚገኝ ጭምርም ነው። ጥንቃቄ ይደረግ ስባል ብዙ ሰዎች ጥንቃቄ ማድረግ እንደማይወዱ ጭምርም ነው። በጣም በሚያሳዝን ሁኔታ የቸልተኝነት ደግሞ ለትልቅ ኪሳራ እንደሚዳርግ ጭምርም ነው። እንግዲህ ፈጣሪ በክነጥበቡ አርቲስት ወይም ተወዳጁን ሄኖክ ድንቁን አትርፎታል ማለትም ነው። ሄኖክ ድንቁ ያልተጠበቀ የመኪና አደጋ ገጥሞት ነበረ። እግር አካባቢ ስብራት እንደገጠመው ጀምረም በአሁኑ ሰዓት ሆስፒታል ላይ ሕክምና እየተከታተለ እንደሚገኝ ጀምረም ነው የወጡት መረጃዎች የሚያሳዩት በጣም እንግዲህ በቅርቡ ሙሉ በሙሉ ጤንነቱ እንደሚሻልም በርካቶችም ጸሎት እያደረጉና መልካም ምኞታቸውን እየገለጹ እንደሚገኙ ጭምርም ነው። የመኪና አደጋ ጥንቃቄ ሊደረግ ይገባል። ማሽከርከር የሚያሽከረክሩት አሽከርካሪዎች በጣም ኃላፊነት ሊሰማቸው እንደሚገባም ነው፣ በርካቶቹም መልእክታቸውን እያስተላለፉ ያሉት። አርቲስቱ እንግዲህ ፊልም ቀረጻ ዙሪያ በወጣበት ሰአትም ነው እንደዚህ አይነት አደጋ እየገጠመው የወጡት መረጃዎች የሚያሳዩት። በአሁኑ ሰዓት እንግዲህ ትንሽ በተሻለ ሁኔታ እግሩም እንግዲህ እየተገኘና ጥሩ ለወደፊቱ ለውጥ እንደሚያመጣም ነው ተስፋ አድርጎ ሄኖክ ድንቁም መልእክቱን ያስተላልፈው። ሚኪታ ብሩኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።